እንኳን ደህና መጣችሁ። አህለን ወሳህለን። የዛሬውንም ትምህርት በጥያቄዎቻችሁ ነው የሚጀምረው። እንቀጥል። ከሄድኩ ለኔ መልካም እና ብዙ ብር አገኛለሁ። ወንድሜ ከኤጀንሲዎቼ ጋራ ይሰራል። ሌላ ቦታ ስራ አለው። በር ቆልፈሽ እንደምትሄጂ ለቢሮ ብነግር ምን ይመስልሻል? ይላል የመጀመሪያው ጥያቄ።

እነዚህን ሁለቱን ቃላቶች አንድ ላይ አድርገን ኤሽራይክ ስንል ምን ይመስልሻል፣ ወይም ምንድን ነው ሀሳብሽ ማለታችን ነው። ለው አጉል ብል ብናገር ማለት ነው። ልል መክተብ፣ ልል መክተብ ለቢሮ መክተብ፣ ቢሮ ማለት ነው። እኒክ፣ አንቺ ብትገፍሊ፣ ትዘግያለሽ ወይም ዘግተሽ ማለት ነው። አልባብ

ይባላል ። መወዘፍ የሚባሉት የጽሁፍ ስራ የሚሰሩ ናቸው። ለምሳሌ ባንክ ቤት ውስጥ የሚሰሩ ሰዎች፣ ማናጅመንት የሆነ ስራ የሚሰሩ ሰዎች፣ ቢሮ ውስጥ የሚሰሩ ሰዎች ማለት ከጉልበት ስራ ጋራ ያልተገናኘ የቢሮ ስራ የሚሰሩ ሰዎች መወዘፍ ተብለው ይጠራሉ። ሸጋል የሚባለው ወንድ ቤት ሰራተኛ ነው። ሴት ስትሆን ሸጋላ ትባላለች። ዓመል አምል ወንድ የጉልበት ሰራተኛ ነው። ሴት ስትሆን አምላ ትባላለች። አንድ ወር ወይም ለአንድ ወር አይሰራም ለማለት ከፈልግን ማይሽተግል ሊሙደት ሸህር እንላለን። ማይሽተግል ሊሙደት ሸህር። ማይሽተግል አይሰራም ማለት ነው። ሊሙደት ማለት ጊዜ ወይም የጊዜ መጠን ነው። ሙዳ ማለት የጊዜ መጠን ርዝመቱ እና እጥረቱ ያ ጊዜ ሙዳ ይባላል። ሻህር ወር ነው። ማስታወሻ ደብተር ደፍተር ሙዘከራት ይባላል። ደፍተር ሙዘከራት መቦረሻ ካውያ ምን እንደሆነ አላውቅም። ካውያ በአጠቃላይ ከዋያ ተብሎ ይጠራል። ከዋያ ጆሮ መብሳት ኸርም አልኡዝን ይባላል። ኸርም አልኡዝን ኸርም ማለት መብሳት ማለት ነው። ማህሩም የተበሳ ማለት ነው። ሁርም ማለት ቀዳዳ ማለት ነው። ለምሳሌ ሁርም ኢብራ ማለት የመርፌ ቀዳዳ ማለት ነው። ክር የምናስገባበት የመርፌ ቀዳዳ ሁርም ኢብራ ይባላል። ሰው ሲሞት ምን ይባላል? አላህ ይርሐሙ ፈጣሪ ነፍስውን ይማረው ማለት ነው። ወይንም አላህ ይርሐምሃ ሴት ስትሆን እንግዲህ አላህ የርሐምሃ እንላለን ፈጣሪ ነፍሰዋን ይማረው ማለት ነው። የተለያዩ ሌሎችም አባባሎች አሉ፣ ነገር ግን ይህ በአብዛኛው በጥቅም ላይ ይውላል። እንዲሁም ቀጥተኛ ነው እና ቀለል ያለ ነው፣ ስለዚህ ይሄን መጠቀም ይቻላል በማንኛውም ሁኔታና በማንኛውም ቦታ ሰው ሲሞት አላህ የርሐሞ አላህ የርሐምሃ እንላለን። የሚቀጥለው ጥያቄ አንተ የምትገባ መስሎኝ ነበር። ቀዳዳ ነው ስልኬ ክፍሌ ውስጥ ነበር፣ አላየሁትም። ከፈለከኝ ደውልልኝ። ጠብቀኝ፣ ቆይ አብረን እንሄዳለን ይላል። ዘኔት እነክ ብትትል ኔት እነክ ብትትኩል አንተ የምትገባ መስሎኝ ነበር ማለት ነው። ዘኔት ማለት መሰለኝ ወይም መስሎኝ ነበር። እነክ አንተ ብትትኩል ማለት ቀጥተኛ ትርጉሙ ትገባለህ ማለት ነው። ግን እዚህ አረፍተ ነገር ውስጥ የምትገባ ብዬ ተርጉሜያለሁ። ምክንያቱም ከአረፍተ ነገሩ ጋራ እንዲስማማ እንዲገናኝ በማለት ነው። መስቁብ መስቁብ፣ ቀዳዳ ነው ወይም ቀዳዳ አለው ማለት ነው። ስቁብ ስቁብ፣ ቀዳዳ ነው። ጀዋሊ ካንፊ ቁርፈቴ ማሸፍቶ

ነገሩ አጠቃላይ እንዲሆን በዚህ አይነት ነው ያቀረብኩት። ለው በቀየት ሸይ ተሰልፊኒ የምትፈልገው ነገር ካለ ደውልልኝ ማለት ነው፣ ቀጥታ ትርጉሙ። ለው በቀየት ከፈለክ ሴት ከሆነች ለው በቀየቲ እንላለን። ሸይ፣ ነገር፣ አንድ ነገር፣ የሆነ ነገር። ለው በቀየት ሸይ ማለት የምትፈልገው ነገር ካለ ማለት ነው። ሴት ስትሆን ለው በቀየቲ ሸይ እንላለን። ለው በቀየቲ ሸይ እተስል ፊኒ ደውልልኝ። ሴት ስትሆን እተስሊ ፊኒ እንላለን። አላርም ሙነብህ ይባላል። ሙነብህ ማታ ሞልተነው አድረን ጠዋት እየጮኸ የሚያስነሳን ሰዓት ሙነብህ ይባላል። ሙነብህ ልብስ እያሰጣ ሁኖ ለማለት ጋዳ እንሽርል መላበስ እንላለን። ጋዕዳ አንሽር አል መላበስ ጋዕዳ ማለት እያደረግኩ ነው፣ በማድረግ ላይ ነው ያለሁት እገኛለሁ ማለት ነው። ተናጋሪዋ እዚህ ሴት ነች። ወንድ ሲሆን ጋዕድ ይላል። ጋዕድ አንሽር አሰጣለሁ። ጋዕዳ አንሽር፣ ጋዕዳ አንሽር እያሰጣሁ ነው፣ በማስጣት ላይ እገኛለሁ። አልመላብስ ወይም መላብስ ልብሶች ናቸው፣ አልባሳቶች በጠቅላላ መላብስ ወይም አልመላብስ ተብለው ይጠራሉ። ልጀምር እንዴት እንላለን? አብደ አብደ ጀምር ያለው ለማለት ደግሞ በዴት በዴት ወይንም በዳት ማለት ምን ይችላለን? በዳት ቀጣዩ ጥያቄ አንቺ የሚያስፈልገኝን ነገር አሟይልኝ ካልሆነ አልፈልግም። እኔ ድካም ደክሞኛል ለማለት መሰለኝ። ቤተሰቤን ለመርዳት ነው የመጣሁት። እባክሽ ተረጂኝ ማለት ቶሎ ንገረኝ ይላል። እንደገና ያው ጠያቂ ሞዴስ፣ ዘይት፣ ሻምፖ እንዲሁም ጫማ አሟይልኝ ብላ ጠይቃለች።

ኦልዌይስ ማለት ይቻላል። ይሄ የታወቀ ብራንድ ነው። ኦልዌይስ የሚባለው እንደዛም ማለት ይቻላል። ጀዝማ ጫማ ነው። ዘይት ሻዕር የጸጉር ዘይት ነው፣ ወይንም ደግሞ ክሬም ሻዕር ማለትም እንችላለን። የጸጉር ክሬም ለማለት ወሻምፑ እና ሻምፑ የሚያስፈልገንን ነገር ከጠየቅን በኋላ እባክሽን ተረጅልኝ እኔ ቤተሰቦችን ለመርዳት ነው የመጣሁት። ወይንም ሌሎችም ነገር ማስረዳት አስፈላጊ አይደለም። ከዚህ በፊት ይህንን ነገር ተነጋግረንበታል። ስለዚህ የምንፈልገውን ነገር በቀጥታ ይገዛልን፣ ይደረግልን ማለት መብታችን ነው። አስፈላጊ የሆኑ ነገሮች ያስፈልጉናል ማለት የግዴታ ምክንያቶች መዘርዘር የለብንም። አስፈላጊ ስለሆኑ መሟላት አለባቸው ተከተይኝ ለማለት እትበዒኒ እንላለን እትበዒኒ ወንድ ከሆነ እትባዕኒ እትባዕኒ ሻል ባለ ሁኔታ ተከተይኝ ወይም ተከተለኝ ከማለት ተዓል መዓያ ወይም ተዓሊ መዓያ ማለት ምን ይችላለን ና ከኔ ጋራ ወይም ነይ ከኔ ጋራ ማለት ነው ተዓሊ መዓያ ለሴት ነው ለወንድ ሲሆን ተዓል መዓያ እንላለን ተዓሊ ማለት ነይ ማለት ነው። ተዓል ማለት ና ማለት ነው። መአያ ከኔ ጋር አብረሽኝ ወይም አብረሀኝ ማለት ነው። እሽ ራእየክ፣ ሽ ራእየክ ምን ይመስልሃል ማለት ነው። ወይንም ምንድን ነው ሀሳበ ወይም ምንድን ነው አስተያየትህ ማለት ነው። ሴት ከሆነች እሽ ራይክ እንላለን። ሽ ራይክ ብዙ ሰዎች ከሆኑ ደግሞ ኤሽ ራየኩም ኤሽ ራየኩም እንላለን። ምን አገባሽ ለማለት ኤሽ ደኸሊክ ኤሽ ደኸሊክ እንላለን። ወንድ ሲሆን ኤሽ ደኸለክ ኤሽ ደኸለክ ኤሽ ምን ደኸሊክ አገባሽ ደኸለክ አገባህ ማይኸስክ ማይኸስክ

ተራመድ፣ ሂጂ፣ ሂድ ለማለት እምሺ ወይም የላ እምሺ ማለትም እንችላለን። እምሺ ወይም የላ እምሺ። እያለቀሰች ነው ጋዕደ ትብኪ፣ ጋዕደ ትብኪ። ወንድ ከሆነ ጋዕድ ይብኪ እንላለን፣ ጋዕድ ይብኪ። ትብኪ ማለት ታለቅሳለች ማለት ነው። ይብኪ ማለት ደግሞ ያለቅሳል ማለት ነው። የትኛውን ላምጣ ለማለት አየን አጂብ፣ አየን አጂብ። አየን ማለት የትኛውን ማለት ነው። አጂብ ላምጣ ማለት ነው። ወይንም ለየት ባለ ሁኔታ አይ ዋህድ አጂብ፣ አይ ዋህድ አጂብ። ያም አባባሉ ይለይ እንጂ ትርጉሙ ያው ነው፣ የትኛውን ላምጣ ማለት ነው። አንጎላችን 24 ሰዓት ሙሉ ያለምንም እረፍት ያልማል። ማህበረሰብ ብለን የምንጠራው አካል በቢሊዮኖች የሚቆጠሩ ትናንሽ የግል ህልሞች ተጠራቅመው የፈጠሩት የጋራ ህልም ነው። የተወለድንበት ቤተሰብ ህብረተሰቡ የሚቀበለውን የአኗኗር ስርዓት እየመረጠ ከልጅነት ጀምሮ በውስጣችን ያከማቻል። እኛም ወላጆቻችን ምን እንደሚያደርጉ በማየትና በመስማት ኑሮን እንለማመዳለን። ቤተሰቦቻችንን መስለን እናድጋለን። ሰላም በሰፈነበት ቤት ውስጥ ያደገ ልጅ ረጋ ያለ ሰላም ያለው ሆኖ ያድጋል። ድብድብ በሚዘወተርበት ቤት ውስጥ ያደገ ልጅ ደግሞ ተደባዳቢ፣ ቁጡ ሰው ይሆናል። ቤት ውስጥ ካሉ ሰዎች ብቻ ሳይሆን ውጭ ከምንገናኛቸው ሰዎችም ብዙ ነገሮችን እንማራለን። ልጆች በአዋቂዎች ላይ ያላቸው እምነት በጣም ጠንካራ ስለሆነ አዋቂዎች የሚሏቸውን ነገር ሁሉ እምነት ነው ብለው ነው ሙሉ በሙሉ የሚቀበሉት። መጀመሪያ የነገሮችን ስሞች እንማራለን። ትንሽ ቆይቶ ደግሞ ሌሎችን መስሎ ማደር እንዳለብን እንገነዘባለን። እኛ እኮ አላስተዋልነውም እንጂ ውሻ፣ ድመት ወይም ሌሎች ማንኛቸውም እንስሳት እንደሚገሩ ሁሉ እኛም ተጋርተን ነው ያደግነው። ወላጅ የሚያስደስተውን ነገር ልጁ ሲያደርግ፣ ጎበዝ፣ አንተ ጥሩ ልጅ ነህ፣ አንቺ ጥሩ ልጅ ነሽ ይላሉ። ይህ አባባል በሕፃን አእምሮ ውስጥ እንደ ሽልማት ነው የሚቆጠረው። አሀ፣ እንዲህ ካደረግኩ እናትና አባቴ ደስ ይላቸዋል፣ ይወዱኛል ማለት ነው እንላለን። ለዛ ነው እድሜ ልካችንን ወላጆቻችንን ለማስደሰት ስንጥር የምንኖረው። ወላጆቻችንን አናስደሰት ማለት አይደለም። ነገር ግን እነሱን ለማስደሰት ስንጥር ስንግር ራሳችንን አነርሳ ለማለት ያህል ነው። እንዲህ አይነቱን ሽልማት ከጎረቤት ከእህትና ከወንድም ከመምህራን ሁሉ ስንፈልግ እንኖራለን። በተቃራኒ ደግሞ ይህንን እንኳን ማድረግ ያቅታል። አትረባም፣ ደደብነህ ተብለን በቃል ስንቀጣ ውስጣችን ደደብ አትረባም የሚሉትን ቃላቶች መዝግቦ ያስቀምጣቸዋል። በአንድ ቀን ውስጥ ብዙ ጊዜ ስንሸለምና ስንቀጣ እንውላለን። ሽልማት እንዳይቀርብን፣ ቅጣት እንዳይደርስብን በፍርሃትና በስጋት እንኖራለን። ስለዚህ ሰዎችን ለማስደሰት የማናደርገው ነገር የለም። የመገለል ፍርሃት በውስጣችን ያየልና ሰዎችን እንደፈለጉን ሆነን እነሱ ፊት እንቀርባለን። በቤታችን ውስጥ ያለን ጸባይ እና ውጭ የምናሳየው ጸባይ በጣም የተለያየ እንደሆነ ሁላችንም በደንብ አድርገን እናውቀዋለን። ወደ ውጭ ስንወጣ እኮ የምንቀየረው ልብሳችንን ብቻ አይደለም፣ እኛነታችንንም ጭምር ነው። ገና በራችንን ከፍተን ስንወጣ የመምሰልና የማስመሰል ማስካችንን እናጠልቃለን። ቀስ በቀስ አብሮን የተፈጠረው የሙሉነት ባሕሪያችን ከውስጣችን የደመሰስ እና የዝቅተኛነት ስሜት በቦታው ይተካል። የራሳችን ሽላሚዎች፣ የራሳችን ቀጫዎች ሆነን ቁጭ እንላለን። በውስጣችን ጥብቅ ዳኛ አለ። ይህ ዳኛ እኛ ምስኪን ነኝ ወይም አረባም ስንል፣ አረ እናንተ ጥሩ ሰዎች ናችሁ፣ አረ ትረባላችሁ እንጂ ብሎ በጭራሽ አያስተባብልም። ይህ ዳኛ ስለ እኛ ያለው እምነት እኛ በራሳችን ላይ ባለን እምነት ላይ የተመረኮዘ ስለሆነ፣ አዎ ምስኪኖች ናችሁ፣ አትረቡም በማለት በራሳችን ላይ የፈረድነውን ፍርድ ያጸናብናል። ያኔ ፍርሃት ይቆጣጠረናል። የጥፋተኝነት ስሜት ራሳችንን መውቀስ በራሳችን ላይ መፍረጅና በጸጸት መቃጠል ስራችን ይሆናል። ዳኛውም ከሳሹም ተከሳሹም እኛ ሆነን ራሳችንን እንቀጠዋለን። በምድራችን ላይ ለአንድ ስህተት ሺ ጊዜ የሚቀጣው የሰው ልጅ ብቻ ነው። ኃይለኛ የማስታወስ ችሎታ ስላለን ድሮ የሰራነውን ስህተት እያስታወስን ደግመን ደጋግመን ራሳችንን እንቀጠዋለን። አለማችን ቆንጆ ነች፣ ታምራለች። ይሁን እንጂ የሚያስፈሩ ህልሞችም አሉባት። አመፅ፣ ፍርሃት፣ ጦርነት፣ የፍትህ መጓደል አለባት። በሀሳብ የምናውቀው ገሃነም አንዳንድ ቦታዎች ላይ ከሚደርሱ ሁኔታዎች ጋራ ብናንጻጽረው ተመሳሳይ ሆኖ እናገኘዋለን። ሲኦል የቅጣት የፍርሃት፣ የህመምና የስቃይ እንዲሁም በእሳት እንቃጠልበታለን ተብሎ የሚታመን ቦታ አይደለም። የቁጣ የቅናት፣ ወይም የጥላቻ ስሜት ሲሰማን በውስታችን እሳት ተቀጣጥሎ መንደድ ይጀምራል። ታዲያ ይሄ ከሲኦል በምን ይለያል? ጠዋት በደስታ ተነስተን ፍልቅልቅ እያልን ስንሄድ ከራሱ ጋር የተጣላ አንድ ሰው ይመጣና አስቀያሚ ብሎን ያልፋል። አለቀልን። በዛች አንዲት ቃል የተነሳ ቀናችን ጨልሞ ይውላል። አንዱ ደግሞ መጥቶ ቆንጆ ካለን እንደኛ ማን አለ ሰው ሲግበን ሰው ሲንደን እንኖራለን። እኛ አልሰማ አልን እንጂ እኮ የፈጠረን ሁሉ ነገር አስተካክሎ ሰጥቶናል። ቅን ብናስብ ቅን እንደምናገኝ ቃል ገብቶልናል። ቃሉ ጠይቆ ይሰጣችኋል፣ አንኳኩ ይከፈትላችኋል ይላል። በእርግጥ ከልጅነታችን ጀምሮ በውስጣችን የኖረን የኔጋቲቭ አስተሳሰብ ባንድ የመቀየር አንችልም፣ ግን ለምሳሌ ያህል ቆሻሻ ውሃ የሞላበት ብርጭቆ አምጥተን ትንሽ በትንሽ እያደረግን ንጹህ ውሃ ብንጨምርበት ብርጭቆ ውስጥ ያለ ቆሻሻ ውሃ ፈሶ ፈሶ ያልቅና የሚቀረው ውሃ ንጹህ ውሃ ብቻ ይሆናል። እንደዛውም ሁሉ ጥሩ ነገር፣ ቅን ነገር፣ አስደሳች ነገር እያሰብን አይምሯችንን ከሞላ ነው አደገኛ የሆነ አስተሳሰባችን ቦታ ስለሚያጣ ሳይወድ በግድ ለቆን ይሄዳል። ትንንሾች ሆነን አንስተን ምግብ መብላት አንችልም ነበር። ልብስም እናቶቻችን ነበር የሚያለብሱን ከልምምድ ብዛት የተነሳ ያንን አውቀርበት ዛሬ አሁን ምግብ ስንበላ ወይም ልብስ ስንለብስ እንዴ እንዴት መብላት ቻልኩኝ ወይም እንዴት መልበስ ቻልኩኝ ብለን አንገረምም። እንደዚህም ሁሉ በተደጋጋሚ ቅን ካሰብን ጥሩ ህልም በማለም ቅዠትን ካስወግድን አንድ ቀን ህልማችን እጹብ ድንቅ ሆኖ ብናገኘው አያስገርመንም። መሰናክል ያሌለበት ህይወት የለም። እኛ ነን መሰናክሉን መሰናክል ወይስ መሰናክሉን እድል ብለን አጋጣሚውን መጠቀም የምንችለው። ከጥቂት ዓመታት በፊት እኔ ራሴ በጣም የሚያስቅ ነገር አግኝቼ ከት ብዬ ከሳኩኝ ክልቤ ፍርሀት ይሰማኝና፣ ጌታዬ ለጤና ትግልኝ እል ነበር። እኔ የምለው ደስታን እንድንፈራ ያስተማረን ማን ነው? የሚወዱንን ሰዎች እንውደዳቸው ለእነሱ ብለን፣ ግን ራሳችንን በጭራሽ አንቀይር። ያ እኛንም እነሱንም አይጠቅምም። ለሰዎች ብለን ራሳችንን ከቀየርን ውሸታሞች፣ ብስጭት የሞላብን፣ ታማኝነት የጎደለን እንሆናለን። ማስመሰላችንን ሰዎች እንዳያውቁብን ስለምንፈራ ኃይላችን ሁሉ ውሸታችንን ለመደበቅ በምናደርገው ጥረት ይባክናል። በእውነት ስላልቆምን ሌሎች ሲበድሉን እንኳን ለራሳችን መቆም ያቅተናል። እንደ ቁሻሻ የሚቆጥሩን ሰዎች እንኳን እናታገሳቸዋለን። ለምን የሚበድሉንን ሰዎች ጥለን መሄድ እየቻለን አብረናቸው መኖርን እንመርጣለን? ፍቅርና አክብሮት አይገባኝም፣ በቂ አይደለሁም የሚል ስሜት በውስጣችን ስላለ ራሳችንን በመቀበልና በመውደድ ፈንታ በሌሎች ዘንድ ተቀባይነት ማግኘትና መወደድን እንመርጣለን። ዛሬውኑ በአንድ ትንሽ ነገር እንጀምር፣ ነገ ደግሞ ትንሽ ነገር እናክልበታለን። ማን እንደሆን፣ ምን እንደሚሰማን፣ ምን እንደምናምን፣ ምን እንደምንፈልግ ለራሳችን እንንገረው። ከራሳችን ጋር ስንወያይ ነገሮችን በግልጽ ለማየት እንችላለን። የግላችን የሆነ አዲስ የገነት ህልም ለራሳችን እንፈጥራለን። እኛ ስንቀየር ደግሞ በአካባቢያችን ያሉ ሰዎች ሁሉ ይቀየራሉ። መቀየር ወረተኛነት አይደለም፣ የተፈጥሮ ህግ ነው። መቀየር እድገት ነው።